መሶብ የተሰኘው የአንድ ማዕከል አገልግሎት የቅሬታ ምንጭ የሆኑ የመንግስት አገልግሎቶችን ለማረምና ያልተንዛዛ ስራን ለማስፈን አጋዥ ነው። በፌዴራል ደረጃ 12 ተቋማት 41 የሚደርሱ አገልግሎቶችን በመስጠት ስራ መጀመራቸው የሚታወቅ ሲሆን ተግባሩ ወደ ክልሎች ወርዶ ስራም ጀምሯል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደም የመሶብ አገልግሎትን በሶዶ ከተማ በይፋ መርቀው ከፍተዋል። በሶዶ ክላስተር በጀመረው የመሶብ አገልግሎት አራት የክልልና አራት የፌዴራል ተቋማት አስራ አምስት አይነት አገልግሎቶችን በይፋ ጀምሯል። አገልግሎቱ ችግር ፈቺ የሆነ አሰራርን የዘረጋ ስለመሆኑም ተመላክቷል። ይህ የመሶብ የአንድ ማዕከል አገልግሎት ለደቡብ ኢትዮጵያ ክልል እጅግ በጣም በርካታ ችግሮችን የሚቀፍ ፍቱን እንሸት ነው ብዝሃ ማዕከል በመሶብ አገልግሎት ማዕከል ደግሞ ብዙሃ አገልግሎትን የሚሰጥ በአንድ ማዕከል ብዙሃ አገልግሎት የሚሰጥ መሰረታዊ የህዝባችንን ጥያቄ የሚፈታ እንሸት ነው። አገልግሎቱ እውን እንዲሆን ተሞክሮ ተቀምሮ ስለ መሰራቱም የጠቀሱት ርዕሰ መስተዳድሩ በአጭር ጊዜ ወደ ተግባር እንዲገባ ላደረጉ አካላት ምስጋና አቅርበዋል። የመሶብ አገልግሎት በአጭር ጊዜ ወደ ሁሉም መዋቅሮች እንዲሰፋ ይሰራልን ብለዋል። ክልላችን ብዝሃ ማዕከል ስድስት ማዕከላት ያለው ክልል ሆኖ መሶብ አገልግሎት ሞ በአንድ ማዕከል ብዝሃ አገልግሎት የሚሰጥ ስለሆነ ይህንን የህዝብን ጥያቄ እንዴት እንመልስ ብለን ስንቸገር የነበርነው የእኛን ችግር በቀላሉ ሊፈታ የሚችል አይነተኛ መሳሪያ ስለሆነ፣ አይነተኛ ኢኒሼቲቭ ስለሆነ ይህንን ኢኒሼቲቭ በጊዜ የለንም ሀሳብ ፈጥነን በስድስቱ ማዕከላትና ዞኖችና የከተማ አስተዳደሮች እስከታች ድረስ ይህንን ንሽትብ ተግባራዊ በማድረግ የህዝብን ጥያቄ ልመልስ ሊገባ ወቅት ላይ ልምንገኛል። በእለቱ የተገኙት የኢፌዴሪ ሳይንስና ቴክኖሎጂ ሚኒስትር ዴኤታ አቶ ሙሉቀንቅሬ በመንግስት አገልግሎት የነበረውን ዝለት ወደ ልህቀት ለማሸጋገር በለውጡ መንግስት ስራዎች ሲሰሩ መቆየታቸውን አውስተዋል። የአገልግሎት አሰጣጥ ላይ ግን ክፍተቶች ሲስተዋሉ ቆይተዋል። የመሶብ አገልግሎትም እነዚህን ለመቅረፍ አጋዥ ይሆናል ተብሏል። እዚህ በደቡብ ኢትዮጵያ ክልላዊ መንግስት ዋና ከተማ የመሶብ ማዕከል ልክ እንደ ህዳሴው ግድባችን ሁሉ የዘመናዊ አገልግሎቶች ጅማሩን ፋና ወዲ ሆኖ ተከፍቷል። ይህም ለህዝብ ቅሬታና ጥያቄ ተግባራዊ ምላሽ መስጠት ተደርጎ ሊወሰድ ይችላል። በመንግስትና በህዝብ መካከል ድልድይ በመሆን የሚያቀራርብ ትልቅ ስኬትም ነው። አገልግሎቶች ለዜጎች ፍትሐዊ በሆነና በፍጥነት የሚቀርቡበት ዘመናዊ አሰራር ስለመሆኑም ሚኒስትር ዴኤታው አብራርተዋል። የህንፃ ማደስ ስራና አገልግሎቱን የማስጀመር ተግባሩ በሶስት ወራት ውስጥ ተጠናቋል። ለዚህ ደግሞ ኮሚቴዎች ተዋቅረው ሌት ከቀን ሲሰራ እንደነበር የመሶብ ስትሪንግ ኮሚቴ ሰብሳቢና የክልሉ ምክትል ርዕሰ መስተዳድር ዶክተር አበባየሁ ታደሰ ገልጸዋል። ሌሎች ተቋማትም ወደ አገልግሎቱን እንዲቀላቀሉ ጥሪ አቅርበዋል። ይህ እጅግ የዘመነና ብዙ አገልግሎቶችን በአንድ አቅፈው የያዘ ሕንፃ በክልላችን ውስን የተሆኑ ተቋማቶች ብቻ ናቸው የገቡት። ሌሎች ቢሮዎችም በተመሳሳይ ወደዚህ አገልግሎቶቻችን ወደዚህ ተቋም በመምጣት የክልላችን ሕዝቦች አገልግሎት ተደራሽነትን በማሳለፍ ላይ ለምናደርገው አስተዋጽኦ ከፍ ያለ ድርሻችሁን በመወጣት በርካታ ተቋማቶች ወደዚህ መጥተው የዜጎች እንግልት እና ቀርቶ ቀልጣፋ የሆነ አገልግሎት መጠቀም የሚችሉበትን እድል እንዲፈጥሩ በዚህ አጋጣሚ ለማሳሰብ እፈልጋለሁ። ፕሮጀክቱ በደቡብ ኢትዮጵያ ስራዎች ኮርፖሬሽን በአጭር ጊዜ ተሰርቶ ተጠናቋል። ኮርፖሬሽኑ ከተቋቋመ ሁለት ዓመታት ብቻ ቢሆነውም አርባ ሁለት ፕሮጀክቶችን ይዞ እየሰራ ይገኛል። የኮርፖሬሽኑ ሀያ ሰባተኛ ፕሮጀክት የሆነው የመሶብ አገልግሎትም በከፍተኛ ቁርጠኝነት ስለመጠናቀቁ የኮርፖሬሽኑ ስራ አስኪያጅ ኢንጂነር አረጋ በርቻ ገልጸዋል። ከፍተኛ የሆነ የስራ ባህልን የቀየረልን ነው እስከ ሌሊት 6 ሰዓት አንዳንዴም እስከ ሌሊት 8 ሰዓት ድረስ እየሰራን ነው። ለዚያ በቃ ነው። ይሄ እንደተቋምም የስራ ባህላችንን የቀየረልን ነው። በተለይ የክቡር ጠቅላይ ሚኒስትርን ያው 24 7 በሚለው የምንም ጊዜ የለንም በሚለው ኢኒሽቲቭ ውስጥ እየተቃኘ ያለ ተቋም ነው። በእንደዚህ አይነት መልክ ነው እየሰራን ያለ ነው። ሌሎች ማዕከላትን በቀጣይ ቅድም፣ መድረክ ላይ እንደተነሳው በአርባ ምንጭና በዲላ ያሉትንም ፕሮጀክቶች እንደዚሁ ባጠረ ጊዜ ውስጥ ለመጨረስ እኛ ቅድመ ዝግጅታችንን እያደረግን ያለ ነው። ዋናው ቁርጠኛ አመራርና የሙያውን ተከትሎ

በጥብቅ ዲሲፕሊን መምራት ነው። ይሄንን እንደ ተቋም እኛም ከዚህ ወሰነው ልምድ አለ እዚህ ላይ ወሰነው ልምድ ቀምረን የቴክኖሎጂ ሽግግሩንም የአሰራር ሂደቱንም ሌሎች ማስተካከል ያለብንንም በቀጣይ ማዕከላት ላይ በተለይ ዲላና ሶዶ ላይ በጊዜ ጀምረን በጊዜ የምናጠናቀቅበትን ልምድ የቀሰምንበት ነው ብለን ነው የምንወስደው። አገልግሎት ፍለጋ የሚመላለሰውን ዜጋ ከዚህ ለማዳን አገልግሎቶችን ማዘመን ወሳኝ ነው ሲሉ የፌዴራል ሲቪል ሰርቪስ ኮሚሽን ምክትል ሚ ኮሚሽነር አልማዝ መሰለ ገልጸዋል ለዚህ ደግሞ አገልግሎቶችን ማዘመን እንደ መፍትሄ ይወሰዳል ነው ያሉት በሌሎቹ ዘርፎች ትልልቅ ለውጦች ከለውጡ ወዲህ መጥተዋል። በዚህኛው ዘርፍ ግን ህዝባችንን ማርካት በበቂ ሁኔታ አልቻል የህዝብ ጥያቄ ያለበት ይሄን የህዝብ ጥያቄ መመለስ ካስፈለገን አገልግሎቶችን ዲጂታላይዝ ማድረግ፣ አገልግሎቶችን ሰው ተኮር በሆነ አግባብ ማቅረብ ያስፈልጋል ማለት ነው። ብቻም አይደለም አገልግሎት ፍለጋ ተገልጋዩ ከአንድ ተቋም ወደ አንድ ተቋም ምልልስ አለበት። አገልግሎቶች የተያያዙ ናቸው። እነዚህ አገልግሎቶችን አንዱ ጋ መጥቶ ወደ ሌላው ሄዶ ጊዜውን በጣም የሚያባክንበት ሁኔታ ነው ማለት ነው ያለው። ይሄ በጥናት የተለየ ነው። ይሄንን መፍታት አለብን ነው። አገልጋይንና ተገልጋይን የሚያገናኙ አገልግሎቶችን ነው ወደ መሶብ ማዕከል የምናመጣው።